ወደ ማደሪያዎቹ እንገባለን። እግሮቹ በሚቆሙበት ስፍራ እንሰግዳለን። አቤቱ ወደ እረፍትህ ተነስ አንተና የመቅደስህ ታቦት። ካህናቶችህ ጽድቅን ይልበሱ፣ ቅዱሳንህን ደስ ይበላቸው። ስለ ዳዊት የቀባኸውን ሰው ፊት አትመልስ። እግዚአብሔር ለዳዊት ግልጽ አይ።

ዋሻውን ሲጸልዩበት የነበረ አሁን አገራጅ አለ። ከዛ ሰዓት ጀምሮ ግን ሰይጣን ሲያያቸው ደነገጠና እናንተ እርጉሞች ከምመለክበት ካለው ምን ታደርግ መጣ፣ እኔኮ ከእናንተ ልቄ በረሀ ገብቼ ነው ምኖረው ያለ። ስለዚህ ምን ታደርግ መጣብኝ ሲላቸው በስመ አብ ወደ ሰዓት አምላክ፣ አንተ የአባቴ አዳምና ሔዋን ጠላት ከሰው ራኮ የተነገር ሲሉስ ደግሞ አፈጣጣቸው በተባለ በተለያየ ነገር ፈተናቸው ስላቸው ያ ዞሮ ዞሮ ከእግዚአብሔር ኃይል ጋር ሆነው ወደ ሚቤታችን አሁን እንደለመኑት አመለኮትና ሚቤታችን ከአሁን በኋላ ዝ ቦታ ሰይጣን ቦታ የለውም። እስካሁን አጋንት መመለቻ የኃጢአት ፍሪያ ቦታ ነበር። ከአሁን በኋላ ግን እግዚአብሔር የሚመለክበት ስሚህ የሚጠራበት ሕሙማን የሚፈወሱበት አእምር የሚደረግ እስከ ለተምጣ ታሪክ የተሰራ የሚኖሩበት ቦታ ይሆናል

መስቀለኛ ቦታ አለና ከዛ ሲያልፉ ነው እንግዲህ እንደተሰየፉ የራሳቸው ግን ያው እንደተበታተኑ ነው። ከዛ ሰዓት ጀምሮ ሲጠፋ ሲቀና ሲጠፋ ሲቀና በዘመን ጠፍቶ እንደነበረ ነው የሚነገረው። ከዛ ሰዓት ጀምሮ ገዳሙ ይህ ነው። በዛ አመት ሁሉ ጠፍቶ እንደነበረ ነው የሚነገረው በአባቶቻችን ማለት ነው።

እዛ በኋላ ግን ከጎጃም አንድ ባህታዊ መጡ። ሁ ቦታ የመቃብር የተዘጋ ሂደ ፈስል ቦታ የተደፈነ ያሳውቅልኝ ብለው እንደ ላኳቸው መጡ። መቃብራቸው በጣም ጫካ ነበረና የአራዊት መፈሪያ ሆነ ነበረ። ጠራርገው እንደ ጋጫ ጀምረ ግን በቋሚ መነኮሳት የሉበትም። ተዳደሪያ ቦታ ስለሌለው ለው አንድ ይመጣል የተወሰነ አመትን ሁለት አመት ይቀመጣል። ሲርበው ሸግረው ይሄዳል። እንደገና ሌላው ደግሞ እንደዚህ ይመጣ እንደዛ እያለ ከዛ ደግሞ የሀገር አንድ አንድ ሽማግል ይትላል ያሉ ጨሶች በወሬ ነው ይሁን በሁለት ወሬ በቃ በተመቻቸው ሰዓት ማለት ነው። እና ከዛ ሰዓት ደግሞ እስካሁን አለው እንደምታየት ነው። የመነኮሳት አሁን እያሉ እንደመነኮሳት አሉ። እነሱም ያው መተዳደሪያ የላቸውም። ህብረተሰብ ባካችሁ ገበሬው ነው። ሁለተኛ ደግሞ በረሃ ስለሆነ

ወይ ደግሞ በአገዝ በማጣት እንደምታየት ነው ያዋለን። ቃል ኪዳኑ ቃል ኪዳኑ ነው እስከ አስራ አራት ውልድ የሚለው ቦታን የረገጠ በሊ የታጠበ ቦታውን የረገጠ እስከ አስራ አራት ውልድ አንተን አምነው የመጣ ቦታውን በምሬት የፈለገው ሁሉ አላሳጣው ሁሉ የለመን ሁሉ ልመና ልመናው ሁሉ እሰማለሁ ያሉ ቦታ ነው። ሰባት ጸሎተ ማርያም የደገመ የፈለገው ነገር ቢሆንም ሁሉ ነገር አስተካክላታለሁ። የሆነ ጎደል ችግር ቢኖር በቃ በአንተ ጸሎት በኔ ቃልኪዳን

እጣን እና ጧፍ በማጣት ተዘግቶ ነው ያለ። አሁን እዚህ ቦታ ላይ እጣን ዘቢብ በማጣታችሁ

ነው ያው ተዘግቶ ይኖራል በጧፍ ማለት ነውና፣ ስለዚህ አሁን እናንተ የምትፈልጉት ዛብየር እጣን ጧፍ ነው። ይሄን እናንተ የምትፈልጉት እዚህ ቦታ ላይ ይሄ በጣም እንግዲህ ምእመናኖች ህዝበ ክርስቲያኑ እንግዲህ እግዚአብሔር ፈቃድ የሆነላቸው ሰዎች ይህን ቦታ ለመታቸው የተመከቱት ጫካ ነው፣ ውድማ ነው። በጣም ትልቅ ጫካ ነው። አባቶች እንግዲህ አራት ወይ አምስት አባቶች ቢሆኑን ቦታው እየጠበቁ ያሉት እኚህ አባቶች ምግብ ያስፈልጋቸዋል። ሰው ምንም ቢሆን እንግዲህ ልለት የሚያስፈልጋቸውን ነገር ስለሚያስፈልግ ምግብ ያስፈልጋቸዋል። በተለይ ግን አሁን በጣም ስለምግብም አላሰቡም፣ ስለሚጠጣ እነሱ ስለሚበላም አላሰቡም። ያሰቡት ምንድን ነው? ቤተክርስቲያን ተዘጋብን፣ ጧፍ በጣም በማጣታችን፣ አልባሳት በማጣታችን ይሄ ተዘብቶብን ያለ ነው። ስለዚያ ህዝበ ክርስቲያን እባካቸው ምችሉ ከሆነ ታክሱም 13 ኪሎ ሜትር ላይ መጥታችሁ ጻድቁ አቡነ አቢል ይባላሉ፣ ጸበሉ ፈዋሽ የሆነ ጸበል ያላቸው በጣም ታሪክ ቦታ ስለሆነ ኑና ዩና እርዱን ይላሉ።

መስቀለኛ መንገድ የተባለች ይላል ወደ ሲሄዱ መስቀለኛ ቦታ እሷ ናት። መስቀለኛ እቺ መስቀለኛ ትባላለች። ቦታዎች አካባቢ ላይ እዚሽ የተየፏቸው እንግዲህ ግራኝ መሐመድ የሰየፏቸው ሦስት መቶ የተሰየፉት እዚህ ነው። ወደ ዮርዳኖስ እየድን ነው። ዮርዳኖስ እንደ ዋልባ አብረን እንዳንተ መድህን ያለን ዮርዳኖስ ጸበሏ እየድን ያለ ነው። ፈታዬ ያው ክረምትም ያው ናት በጋም ያው ናት። አትቀንስም አትቀንስም አትሞላም። ስለዚ የጣዖት ማምለቻ ቦታ ስለነበር ታዲያ እንግዲህ እግዚአብሔር ሰይጣን እንዲያባረው ህዝቦቹ ከሰይጣን አምልኮት እንዳድናቸው ፈቅደልኛ ምን ምን እንዳደርጋቸው ስላቸው እንግዲህ በበትረ መስቀል ባርኮ እንዳለ ነው

ማለዳ ምሕረትህን አሰማኝ። ይሞቃል በጣም ይሞቃል በጣም። ይሄ ነው አንሳ ሁለት ዓመት። አቤቱ ስለ ስምህ ሕያው አድርገኝ በጽድቅህም ነፍሴን ከመከራዋ አውጣት። በምህረት ምሕረቱ ጠላቶችን ደምስሳቸው። እኔ ባሪያህ ነኝና ነፍሴን የሚያስጨንቃትን ሁሉ አጥፋቸው። ፀበሉ

ቀኛቸው የሐሰት ቀኝ ከሆነ ከባይ ለልጆች እጅ አስተለኝ አቤቱ እጃቸው በጎል ማሳነታቸው እንደ አዲስ አትክልት ሴቶች ልጆቻቸውም እንደ እልፍኝ ያማሩና ያጌጡ ዕቃ ቤቶቻቸውም የተሞሉ በየአይነቱ ዕቃ የሚሰጡ ልጆቻቸው በጎልም የሚሰቡ ቅጥራቸውም መፍረሻና ቤቶቻቸውም ብሔርም የሚሰው የሚሰቡ ፍጥራቸው መፍረሻና መውጫ የሌለው ሙቀት አልነበረ። ተመሰገነ ነው እግዚአብሔር አምላኩ የሆነ ሕዝብ ምስጉን ነው። አምላኬን ለዘላለም ዓለም አመሰግንሃለሁ። እግዚአብሔር ታላቅ ነው እጅግም የተመሰገነ ነው። ትውልድም ለዘላለም ዓለም አመሰግንሃለሁ።

አይልህንም ይነጋገር አስታውቁ ዘንድ መንግስትህ መንግስትህ የዘላለም መንግስት ናት፣ ግዛትህም ለልጅ ልጅ ነው። ታዲያ ነበር አለ እግዚአብሔር የተፍገመገሙት ታደርጋል። አንተም ምግባቸውን በየጊዜው ትሰጣቸዋለህ። አንተ እጅህን ትዘረጋለህ፣ ህይወት ላለውም ሁሉ መልኩ። እግዚአብሔር በመንገዱ ሁሉ ጻድቅ ነው፣ በሥራውም ሁሉ ቸር ነው። እግዚአብሔር ለሚጠሩት ሁሉ በእውነት ለሚጠሩት ቅርብ ነው። ለሚፈሩት ምኞታቸውን ያደርጋል፣ ልመናቸውንም ይሰማል ያድናቸዋለም። እግዚአብሔር የሚወዱትን ሁሉ ይጠብቃል፣ ኃጢአተኞችንም ሁሉ ያጠፋል። አፌ የእግዚአብሔር ምስጋና ይናገራል፣ ሥጋም ሁሉ ለዘሩን ስሙ ይባርክ። አንተ ነፍሴ ሆይ እግዚአብሔርን አመስግኝ። እግዚአብሔር በመንገዱ ሁል ቅርብ ነው። የሚፈሩት ምኞታቸውን ያደርጋል። በማይችሉ በሰው ልጆች እና በዓለሞች አትታመኑ። መቃብራቸው የጻድቁ እግዚአብሔርን አመስግ በህይወት የእግዚአብሔርን አመሰግናለሁ፣ አመሰግናለሁ በምኖርበት ዘመን ሁሉ ለአምላክ ዘምራለሁ። በማይችሉ በሰው ልጆች እና በዓለሞች አትታመኑ። ነፍሱ ተወጣሪ ወደ መሬቱ ይመለሳል፣ ያን ጊዜ ምክሩ ሁሉ ይጠፋል። የያዕቆብ አምላክ ረዳቱ የሆነ ተስፋውም በአምላኩ በእግዚአብሔር የሆነ ሰው ምስጉን ነው። እርሱም ሰማይና ምድርን ባህርንም በእነሱ ያለውንም ሁሉ የፈጠረ እውነትን ለዘላለም የሚጠብቅ የተበደሉት የሚፈርድ ለተራቡ ምግብን የሚሰጥ ነው። እግዚአብሔር የታሰሩትን ይፈታል። እግዚአብሔር የወደቁትን ያነሳል። እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። እግዚአብሔር ጻድቃንን ይወዳል። እግዚአብሔር ስደተኞችን ተራሮች፣ ኮረብቶችም ሁሉ የወላቸው እንግዲህ ቦታ ላይ እንደምታዩት በጣም ታሪክ ነው። ጣም ድንቅ ነው። ምዕመናን በጣም መታችሁ እንድታው ትፈልጋለሁኝ። ይህ ቦታ እንግዲህ ከአክሱም 13 ኪሎ ሜትር መታችሁ ቅዱሳን መቃብራቸው ነው። ይሄ በእውነት ይህን የመሰለ ቅዱሳን ታሪክ እያለ በጣም ዘቢብ፣ ጧፍ በማጣታቸው ሳይቀደስ ሳይወደስ እንደሚውል ነው የነገሩን አባታችን። በእውነት አዲስ አበባ ላይ እኛ እንደፈለገ የተጫወትንበት ነው። እና ያላችሁ ሰዎች ይህችን ቦታ መታችሁ ምታው እንፈልጋለን ብቻ የሚያገለግልኝ ደሞስተኛ የለም ቦታ ላይ

ታፊ ያለው ሰይፍ በእጃቸው ነው። አህዛብ ላይ በቀልን በሰዎችን መካከል ቅጣትን ያደርጉ ዘንድ የተጻፈውን